ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር መስገ እግዚአብሔር ሰላምታ ባላችሁ በቦታ ሁሉ ድረሳችሁ። እንግዲህ ዛሬ ከስንት አመት በኋላ ማሳ ሄጄ ማሳ ነው ያልኩት ማለት ነው ማለት በቀላ አግዞ ነበረን እና እዛ በቀላ ሲታገዝ ከስር የሚፈሰው ይለቀ ማለት እሱ ልለቅ መሄጄ ነው። እዚህ ደግሞ ቁጭ ከልጄ ጋር እያወራው ነበር። እሷ ናት ደግሞ የቀረጸች ማለት ነው። በነገራችን ልን በመሀል ማለት ነው አማት መጡና ሊያጫጭኑን ከዛን መቶ ትንሽ እንደቆዩ፣ ቁልፍ ፈልጉልኝ ቁልፍ ጠፍቶብኛል እዛ ማሳ ውስጥ ቀጣልኩ አላሉ። ከዛ እኔ እሺ ብዬ ፈለጋዬን ቀጠልኩ። እና ምን ባገኝ ጥሩ ነው ከማሳ ውስጥ ቁልፋቸውን ስፈል ቀደስ ገብርኤል ስላድኑ በመስቀል የተሰራ ማለት ነው። እሱን ሳሳያት ነበረ ማለት ነው እና ቁጭ ብዬ ከሷ ጋር ማውራት ጀመርኩ፣ እየለቀምኩ ማለት ነው። በነገራችን ላይ ማለት አቤት የገጠ ስራ ደስስልማ ቤት ነው የምውለችው ማለት ነው። ይህን ነገር ከሰራው ቆይቼ ያለው እንደ አዲስ ነው ማለት ነው። ፀሀው ደግሞ በዛ ላይ በጣም ፀሀይ ነበረ እና ማለት ነው። እዛን መሬት ላይ የተኛው መዳበራ ይሄ ልጄ ነው ማለት ነው። እዛ ወዲያ የምታይ ደግሞ እኔን የለቀምኩት እዛን ሄድ በቃ ብያት ሄርን ማለት ነው። እዚህ ማሳው እሷ አሲ ከሄ ራሷን ተሸክማለች ምን ባዶነ ፊት ጃሪካን አሁነችን የምታክል ልጅ በቃ ልጅሽ ናት እንዴ ብሉ ማናምን። እዚህ ጋ ደግሞ የድሮ ኦና ቤቴ ነው ማለት ነው። እዚህ ነበረ ስንኖረ የነበረው ማለት ነው። አሁን እንግዲህ ሁሉም ሰው ተነስቶ ወደሚሄድበት ሄዶ ሌላ ቦታ ላይ እየሰሩ ገብተዋል ማለት ነው። እዚህ ደግሞ ስናግዝ ጊዜ ነበረ እና አግዞ ሄዱ እነሱ። እኔ የለቀምኩትን ደግሞ ቆይ ለምን ከነገረባው እዥ ሄዳለው ብዬ እዚ ያሰራው ማለት ነው። ማለት ባቄላ ማለት እንቁላል ባቄላ ውስጥ ከተቀመጠ አይበላሽም ስሉ ሰምቻለው ማለት ነው። እንቁላል አረግበታለው ብዬ እኔ እዥ ሄዳለሁ አልኳት ማለት ነው። እኔ እሷ ደግሞ እኔ የለቀምኩት እሸጣለው ብላላለችም ከዛ እጄ ለመሄድ በነገራችን ይሄ ከተወቃ ይዘው ስለመመጣ ግን እኔ የለቀምኩት እንጂ ሄዳለሁ ብዬ ከዛም፣ በዚህ መልኩ አሰራውና እንትን ከሰው ጋር እያወራ ወይም እኮ ታራኛ ዝም ብላ ማለት፣ በዛ ላይ ማሽቷል። እኔ ድንገት መኪና አላገኝም ብዬ አስባለሁ። ከዛን ትንሿ መዳበሪያ ውስጥ አለችንም። አዘር አለው ማለት ነው። እናንተ በቃ የድሮ ትዝ ስለኝ በጣም ነበረ። እናንተ እዚ የተወለዳችሁት ምናምን እያልኳት አሳወራ አልነበረ ማለት ነው። በቃ ድሮ በልጅነት ስላገባው መሰለኝ ትዝታ በጣም ነው የሚከብደው ማለት ነው። ድሮ ስትኖሩበት የነበረው ሁሉ ነገር ነው ትዝ የሚለው ማለት ነው። ከዛ እሱን እሱን እያወራን እኔ ደግሞ እዚ ጋ በ ከእነ ወርቀቱ ያለ ነበር እና ባቄላው በግሪ ረገጥ ረገጥ አድርጊ አዘራሁት። የሚችሉን አላፈስኩና ሌላውን ደግሞ ያው ሲወቅ አንድ ላይ ጠረጋል ብዬ እትች ተውኩት ማለት ነው። ከዛ እንግዲህ ያው ልጆቹ ጎርም ሰው ይኸው ልጄ ሳትሆን ነው እህቴ ነው የምትመስለው። መቀረጽ አልፈለገችም። ወንዱ ልጄንም አይታችሁታል። በጣም ጎርምሷል ማለት ነው። እግዚአብሔር ይመስገን። ታናሽ እህት የለኝ ነበረ። ታናሽ እህት ታናሽ ወንድም ታናሽ ወንድም ኖሮኝ ማለት ነው። እንደዚህ መንገድ ራሱ አብረን ስንሄድ ማለት ነው እህትሽ ናት ወንድምሽ ነው ነው የሚባለው ማለት ነው። እዚህ ደግሞ ትልቁ ነገር ምንድን ነው? እንትን አጥቢያችን ማለት ነው። አጥቢያችን በጣም ቅርብ ነው። በቃ ሶስት ደቂቃ ራሱ አንሄድበትም ማለት ነው። የቅዱስ ሩፋኤል ቤተክርስቲያን ነው። አዲስ እየተሰራ ነው ማለት ነው። የድሮ አይታይም ከዛን እንግዲህ የማቴ ቤት ጎራ አልኩና ምግብ ባላው ና ወደ መንገድ በባጃጅ እስከተልቁ አስባልት ድረስ በባጃጅ እየሄድኩ ነው ማለት ነው። የዛሬ ብሎ ይህንን ይመስል ነበረ። በጣም አመሰግናለሁ። እግዚአብሔር ስታችሁ ሰብስክራይብ ስለምታደርጉ ቆንጆ ቆንጆ